የሚታወቀው የንታ አሁን ያለንበት ሳምንት በቤተ ክርስቲያናችን ሰሙነ ሕማማት በመባል ይታወቃል፣ እና በዚህ በሰሙነ ሕማማት ላይ ያለው የቤተ ክርስቲያን ስርዓት ምን ይመስላል? ከሰኞ እስከ ቅዳሜ እንዴት ተደርጎ ይከበራል ይታሰባል? እለታት ውስጥ ስያሜያቸው ምን ምንድን ነው? የሚል የምዕመናን ጥያቄ ነበር እና አብራርተው እንዲመልሱልን ነበር። እሺ፣ ሰሙነ ሕማማት ተብሎ ይታወቃል፣ ትክክል ነው። ክቡራና ክቡራት ተመልካቾች እንደምን ያላችሁ። እንኳን ከሰሙነ ሕማማት በሰላም አደረሳቸው አደረሰን። አምላካችን እግዚአብሔር የተመሰገነ ይሁን። ሰሙነ ሕማማት ሰፋ ያለ ታሪክ አለው። ሰሙነ ሕማማት፣ ሰሙን ማለት ሳምንት ማለት ነው። ሳምንት ስንል ደግሞ ከቅዳሜ ከሆሳዕና ዋዜማ ጀምረን እስከ ትንሣኤ ዋዜማ፣ እስከ ስዑር ቅዳሜ የምናከብረው ወይንም በቤተ ክርስቲያን ስለ ክርስቶስ መከራ የሚነገርባቸው ዕለታት ማለት ናቸው። እነዚህ ሳምንቱ ጠቅላላ ማለት ነው። ስለ ክርስቶስ ድኅነት ሰውን እንዴት እንዳዳነ በሰውን ለማዳን የተቀበለውን መከራ መጻሕፍት በቤተ ክርስቲያን የሚነበብባቸው የሚነገርባቸው፣ ትምህርት የሚሰጥባቸው እንደገና ብዙ አምልኮት እግዚአብሔርን ብዙ አምልኮተ እግዚአብሔርን ማለትም ስግደትን፣ ጾምን፣ ጸሎትን የተለያዩ ነገሮችን የምንፈጽምባቸው ሳምንታት ናቸው። ለምሳሌ ሕማማት ማለት መከራ ማለት ነው። መከራ ማለት ደግሞ ክርስቶስ በዕዳ በደል ሳይኖርበት በእኛ ምክንያት በእኛ ኃጢአት ምክንያት መከራዎችን ተቀብሏል። እነዚህ መከራዎች ብዙ ነገር ተደርጓል በክርስቶስ ላይ አይሁድ ብዙ ነገር አድርገውበታል ብዙ ነገር ፈትነውታል እምራቃቸውን እየተፉ በዘንግ እየመቱ በጅራፍ እየገረፉ መጨረሻ ጊዜ ለስቅላት አውቅተውታል ይህ ሁሉ ድርጊቱ በዕለተ ዓርብ ይፈጸም እንጂ ምክሩ የተጀመረው ደግሞ ከሰኞ ጀምሯል ሳሊ አሁን ሰኞ ጀምረን የምንሰግደው ጸሎት የምናደርገው የተለያዩ መጻሕፍቶች የሚነበቡት ማለት ነው። ስለ መከራው የሚያስታውሱ ከነቢያት፣ ከኦሪት፣ ከወንጌል፣ ከአዲሳት በጠቅላላ ማለት ነው። ከሊቃውንት መጻሕፍት መከራውን የሚያወሱ የሚናገሩ መጻሕፍት አባ ከሳቴ ብርሃን መላ ከሳቴ ብርሃን አባ ሰላማ ቀምመው ይህን የክርስቶስን መከራ የሚናገሩትን መጻሕፍት በጠቅላላ ከብሪውም ከአዲሱም ከሊቃውንቱም አስቀምጠውልናል በግብረ ሕማም በሚባለው መጽሐፍ ላይ ማለት ነው። ግብረ ሕማም ማለት የክርስቶስን መከራ የሚናገር የክርስቶስ የመከራውን ስራ የሚናገር መጽሐፍ ማለት ነው። ሳምንቱ ደግሞ የመከራውን የክርስቶስን መከራ የምናስታውስበት የምንናገርበት፣ የምናስተምርበት፣ የምንማማርበት ክርስቶስን መከራ እያሰብን የምንሰግድበት በተለይ አሁን አርባውን ቀን ጾም አርብ ነው የጨረሰው ማለት ነው። የተጽኖ ማለት አርብ ገና ከሆሳይና ሳይሆን የሆሳይና ዋዜማ የቅዳሜ ዋዜማ አርብ ማለት ነው። ከዚያ ላይ ነው አርባ ቀን ጾሙ የተፈጸመው። ከዚህ በኋላ ያለው የምንጾመው አሁን ሳምንቱን የምንጦመው ጦም ደግሞ መከራውን እያሰብን የምንጦምበት ነው፣ ለየት ይላል። ከዚያ የምንጾመውም እስከ ከምሽቱ እስከ ከምሽቱ እስከ 13 ሰዓት ነው ይላል። 13 ሰዓት ማለት ከምሽቱ አንድ ሰዓት ማለት ነው። እስከዚህ የቻለ ሰው ይጾማል። ያልቻለ እስከ 12 ያው እንደ ችሎታው ብቻ ጾሙ ይጦማል። ግን ሁኖም የጦም የሚጦመው በሰፊው የክርስቶስን መከራ የምናስብበት ነው። ስለ እኛ ብሎ መከራ ስለተቀበለ እኛ ደግሞ የእሱን መከራ ማሰብ አለብን ብላ ቤተ ክርስቲያኒቱ የምታስተላልፈው ትዕዛዝና የምታስተምረው ትምህርት ይህንን ይመስላል። ከሰኞ ጀምሮ እንደተከበረ ስንል ደግሞ አይሁድ መድኃኒታችን ኢየሱስ ክርስቶስን ለመስቀል ምክሩን የጀመሩት ሰኞ ነው። አይሁድ እንዴት ማግኘት አለብን ያው ክርስቶስ በማይለ ስብከቱ ሲያስተምር ብዙ ጊዜ እናገኛለን እያሉ አይገኛቸውም፣ ይሰወራቸዋል። በዚህ ሁሉ አጥተውት ስለሚኖሩ አሁን ምን ምክር እንምከር ብለው ክርስቶስን ለመስቀል በመከራ ላይ ለማዋል ክርስቶስን በክርስቶስ ላይ መከራ ለማድረስ ምን ማድረግ አለብን ብለው፣ ይህን ምክር መቼ ነው የጀመሩት? ሰኞ ነው የጀመሩት። ከሰኞ ጀምረው ሲመክሩ ሰንብተው እረቡ ምክራቸውን ፈጽመዋል። ምክራቸውን ፈጽመው ከዚያ ደግሞ አርብ ደግሞ ለመስቀል እንዲሰቀል አድርገዋል ማለት ነው። ስለዚህ ምክሩ የተጀመረው ሰኞ ስለሆነ ሕማማት ብለን የምናስበው ከሰኞ ጀምረን የአይሁድን ምክር፣ የክርስቶስን የመከራውን ምክር ስለመከሩ ስለጀመሩ ከዚህ ጀምረን እናከብረዋለን ማለት ነው። በተለየ መልኩ ደግሞ ሰኞን ደግሞ በየራሳቸው ቀናቶችም ስያሜ ያላቸው በዚህ በአሁኑ ከሰኞ ጀምሮ እስከ ቅዳሜ ያሉት ማለት ነው። ሰኞን በለስ ወይንም የቤተ መቅደስ መንጻት ብሎ ያስቀምጣል። ይህ ማለት በግብረ ማሙ ላይ እንደምናነበው እንደሚገኘው መንጻት ማለት የቤተ መቅደሱ መንጻት ማለት መድኃኒታችን ኢየሱስ ክርስቶስ መዋዕለ ስብከቱ ሲያስተምር ያው በሰፊው ታሪኩ በምኩራብ ላይ ተተርኳል። ምኩራብ ላይ አለ ቤተ መቅደስን አይሁድ ሲሻሻጡበት፣ ሲለዋወጡበት ገበያ አድርገውት የነበረውን የቤተ መቅደሱን ማለት ነው በቤተ መቅደሱ ያሉትን ውስጥ እነዚህን የአይሁድን እንስሳቱን አራዊ እንስሳቱን ርግቡን እነዚህ ሁሉ ሲሻሳቱ ስለነበር ያናስወጥቶ ቤተ መቅደስን ያነጻበት ማለት እሱ፣ በዚህ በሰኞ ዕለት ይነበባል፣ ይነገራል ታሪኩ። ሌላው በለስ ብሎ ደግሞ ያስቀመጠው በለስ ማለት ያው ክርስቶስ መድኃኒታችን ኢየሱስ ክርስቶስ በምሳሌ ያስተማረበት ናት። ይቺ በለስ ማለት ፍሬ የላትም። ፍሬ እንዳታፈራ ክርስቶስ ረግሟታል፣ እንደተረገማት ርቦት ነበርና በለበሰው ሥጋ መድኃኒታችን ኢየሱስ ክርስቶስ ተርቦ ስለነበረ ከበለሷ ለምልማ ሲያያት ፍሬ አገኛለሁ ብሎ ወደ በለሷ ሄደ። ሲሄድ ፍሬ አጣባት። በዚህን ሰዓት ለዘላለሙ ፍሬ አይገኝብሽ ብሎ ረግሟታል። በለስ ማለት ነው። በለስ የተባሉ ደግሞ እስራኤል ናቸው። እሙንቱ ቤተ እስራኤል ይላቸዋል። በለስ የተባሉ እስራኤል ናቸው። እስራኤል ማለት አይሁድ ናቸው። አይሁድ ምግባር ትሩፋት ያደርጋሉ ብሎ አስተማራቸው። ካስተማራቸው ብሎ በኋላ ይጠይቃቸው ምግባር ትሩፋት አልተገኘባቸውም። እንደውም ምግባር ትሩፋት ሊገኝባቸው ቀርቶ ክርስቶስን ለመስቀል በቅተዋል ማለት ነው። ክርስቶስን ለመከራ አሳድፎ ሰጥቶታል። መጀመሪያ ግን ምግባር ትሩፋት ይሰራሉ ነበር። ያስተማራቸው እስራኤልን ወይንም አይሁድን ማለት ነው። ስለዚህ በበለስ መስሎ በለስ ብሎ በመስሎ አስተምሮባቸዋል። እንደገና ፍሬ ደግሞ የተባለ ምግባር ትሩፋት ነው። ምግባር ትሩፋት ስላልተገኘባቸው ስላልተገኘባቸው ለዘላለሙ ፍሬ አይገኝብሽ ማለት እስራኤልም ለዘላለሙ ምግባር ትሩፋት አይገኝባቸውም ሲል ይህን በበለስ መስሎ ስላስተማረ ሰኞ በለስ ተብሎ ይጠራል ማለት ነው። ሰኞ በለስ ተብሎ ይጠራል። የማክሰኞውን ደግሞ ነገ በሚቀጥለው እንነጋገራለን ማለት ነው። የዚህ ታሪኩ ውስጥ ከዚህ ነው።